እናመችው ስለ ነር ፓቲን ለመናገር መጽሐፍቱን ብቻ ሳይሆን ስለ ህይወቱና እንዳን በግሌ ያጫወተኙ ነገሮች ባሰማችሁ ደስ ይለኛል። ስለ መጽሐፉ ተዘብዝዋል የመጀመሪያ መጽሐፉ አይደለም፣ ሁለተኛ መጽሐፉ ነው። አንደኛ መጽሐፉ ነው። ከዚህ ስንት ዓመት? ሰባት ዓመት። እዛ ላይ ጀርባው ላይ ማስታወሻ ጽፌበታለሁ። እያራሱ በጣም ጠቃሚ ለሀገር ልማት የሚረዳ መጽሐፍ ነበረ። አሁን ደግሞ እዚህ ላይ ሁለተኛው፣ እኔ እዚህ ላይ ደግሞ በደንብ በጥልቀት ይሉበታል ግን በተግባር ደግሞ የማወራው ነገሮች እሱን እጫወታቸዋለሁ። አብረን ልንሰራ ያቀለው ማለት አብረን ስል እኔ አነሳሽ ነኝ፣ እኔ ጎትጓች ነኝ። ስራው ግን እሱ ነው የሚሰራው። ቶሮንቶ ነበረ መጀመሪያ ጊዜ የተገናኘ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ እዛ ጎረጎሎች ብለን ማን የሆነ ራሱን አስተዋወቀኝና፣ ከዚያ አሁን አስራ ስድስት ዓመት አይሆንም

እና ከሚጨናነቅና የኔሬች የያይነች የሚያታያለች ከሚባባል በጣም ብዙ ከተሞች ለመስራት እንችላለን። መተንፈሻ የሚሆኑ እና ከአዲስ አበባ የበለጠ ከተሞች መስራት ይቻላል። ሜዳ ሜዳው ሚሰጡኝ ከፍተኛ ሜዳ ገንዘቡ ግን የውሃን ችግር ለማቃለል በጣም ከባድ አይደለም። ይህን ህል ሚሊዮን ሚሊሜትር ዝናብ ሲዘም ያንን መሰብሰብ አቅቶ ነው የምንሰቃየው። እና አሁን ለምሳሌ በዚህ በአራት ሰዓት ካባቢ ገደሎች አሉ። በአዲስ አበባ ዙሪያ ብዙ ገደላ ገደሎች አሉ። እነዛን ገደሎች ዝናብ በሚዘንብ ጊዜ ለማጠራቀም እንችላለን። ለቢርካ ነገር አድርገን ያለን ለእሱ ነው ይሁን ብቻ አዘጋጅቶ ውሃዎቹ ዝናቡ ሲዘንብ ያንን በመሰብሰብ በማጠራቀም አዲስ አበባ ያለ ምንም የውሃ ችግር ለመኖር ይችላለች። በንጹህ ውሃ ችግር ምክንያት መሰቃየት የለባትም። እና ቢያሰሩን ቢያሰሩኝ ይል ነበር ቀጥሎ ደግሞ ሌሎች ችግሮችን የከተማና የውሃን ችግር ሊቀርፍ ወይ ሊቀንስ የሚያስችሉ ሀሳቦችን ብዙ አቀረበልኝና፣ ይሄ ሀሳብ በጣም ደስ ብሎ በተቻለኝ ቦታ በሳራም ነበር ሀሳብ በሚዲያም እንዳሁን ለዶክተር አብይም አ ሰው ኢንጂነር ኢትዮጵያዊ በከተማ ውስጥ ከምንጨናለን ከተማዎችን በቀላሉ የምንሰራበት ዘዴ አለ ብሏል እና ይችላል ብዬ ዶሴውንም አቅርበኛ እና እንግዲህ፣ በዚህ ምክንያት እንደገና ይህንን ሀሳብ አሰራቸው። ከወንደ የውሃ ችግር አለበት፣ ምንም እንኳ አባይ እና ጣና ተገቡ ቢኖሩም በጎንደር ከተማ አሁን ለምሳሌ ከትናንት ወዲያ እዛ ነበርኩና፣ የለም ውሃ በቧንቧው ላይ የሚመጣ። በበርሜል እየተጠራቀመ እየቆየ ነው፣ ለምታጠቃም ሆነ መቀቀያ የሚሆነ ይሄ አሳዝናል። እዛ በሆነ አባይ ና እነሱ ምናሉ። ከንቲባዎቹን አንድ ሁለቱን አናግሬ ነበር። ከደምዬ እንዴ ነው ይሄን እኮ የሚያካለን ኢንጂነር አለ። እና ጎንደር ብዙ ገደሎች አሉ ውሃ ደግሞ ሲዘንብ ይዘንባል በጣም እና ትናንትና በጣም ይዘንብ ነበር ለምሳሌ ኤርፖርቱ መንቀሳቀስ አልቻለም ከመዝመሩ ብዛት ግን እንዲሁ ያው እሱ አስተሳሰብ ግን ያ ውሃ መባከን አልነበረበትም ጉድጓዶች እየተቆፈሩ ቢያዙ በቃ እንደጎንደር በቂ ውሃ አለው እነሱ ግን የሚያስቡት ከጎርጎራ ስበን ወደ ጎርጎር ከተማ ለማምጣት ሰባት መቶ ቢሊዮን ብር ነው። ምን እንደዚህ ላይ ያስፈልጋል? እንደዚህ እንደዚህ ከባድ ነው አለኝ ከንቲባ። እኔ ደግሞ እንደዚህ አይደለም ኢንጂነር ከንቲባ አስተሳሰብ ይሄውልህ፣ አያስፈልግም። ዝናቡን እዛው መያዝ ይቻላል እና በአጭር ትንሽ ቢሊዮን ብሮች ለመስራት ይቻላል። ጠብቁ። ይህን እንኳን ሀሳብ ለማስረዳት ብዙ ጊዜ ነው የፈጀብኝ፣ እንዲገባ ሱ ሰው በኋላ ተቀይሮ ወይ ደግሞ እሱ ሞዴላ መጠቂያ ያሉ በቃ አልሆነም። ከዛ ወደ ድሬዳዋ ወሰዱት ሀሳብ እና ከቲባ ከድርጅዋ ታውቁታላችሁ፣ ወጣት ልጅ ነው። በጣም ትሉት ነው። ስልጣን ላይም አልቆ ይችላለሁ። ስለዚህ በደንብ መስራት አለብኝ። ማንም ስልጣን የሌለች ብሎ ልጅ

ግን ምንም ትንሽ ግንብ የሚታይ ነገር ያደርጋሉ። እንዳሁ ጣሊያን የሰራው ግንብ ነበር ብሮ ለብዙ አመት የተከላከለው አሁን ግን ያንን ይሞክራሉ፣ ግን አልሆነም። ስለዚህ በኢንጂነር ባንትሆን ምንም የሚል ሀሳብ አቀረበ፣ አደጋን ወደ ጸጋ፣ የሚል ምንድን ነው? ይህ ማለት ውሃው አራት ቦታ ይሰበሰባል፣ አንድ ቦታ ይሰበሰባል። ከአራት ተራሮች ኮረብቶች ላይ ወዱ ይህንንም ሄደን አይቀላል ከየት ድሬዳዋ ጎርፍ ከየት በኩል እንደሚመጣ የት ጋር እንደሚገናኝ በኋላ ሄዶ ሄዶ ሁሉም አንድ ቦታ ላይ ከፊራ ከሚባል ቦታ ወደ ላይ ገንደ ምስኪን የሚሉት አካባቢ አራቱም ይገናኛል። እዛች ቦታ ላይ እንደ ግድብ ለመስራት ማለት ነው። በሌ በአጭሩ ትንሽቷ የአባይ ግድብ ድሬዳዋ ላይ ልጦር ትችላለች በሱ ራእይ። በም ደግሞ ራዩ መማስፋፋ ደረጃ አምኜበት ረ እና ምንድን ነው እዛ ጋር ያሰራውን እዛ ግድብ ይደረግለታል። ከዛ ትንሽ ግድብ እየሄደ ይደረጋል። ያ ግድብ ለምን ይጠቅማል ስላችሁ ሬዳ ናቸው ያሉበት ውስጥ ነው። ከሶስት ዓመት በኋላ እንደዚህ ደረቅ ሜዳ ነው የምትሆን። አሁንም ሜዳ ድሬዳዋ በረሃ ነው እንደምታወቁት፣ ያለሞ ጉድጓዶቹ ሲጠፉ ሲሰምቱ አለቀ ምንም ማድረግ አይታልም። እነ ዶክተር አብይ ግን እዛ ድሬዳዋ ከተማ ውስጥ ድሬዳዋን የኢንዱስትሪ ከተማ ያርባት አስበዋል። ድሮ ነበረች ለጅቡቲ ቅርብ ስለሆነች ባቡር ስለነበር ድሮ ድሬዳዋ የምታውቁ ከኢትዮጵያ ውስጥ አንደኛ ነው

ምክንያቱም ጎርፉ የሚመጣው በአመት አራቴ ነው፣ እንደዚህ ሁለቴ ነው። በቂ የሆነ በጣም ያ በቂ ነው። አንዴ እዛ ከተያዘ ብጊዜ ማይደርግም ድሮ ነው እና የኤሌክትሪክ ውሃ ለኤሌክትሪሲቲ ለኢንዱስትሪ ይሁሉ ይጠቅማል። ቀጥሎ ደግሞ ለምን ይጠቅማል? ለህዝቡ መጠጫ። አሁን ህዝቡ እንደ ጎንደር እየደረቀበት ነው ያለ ነገር አሁን ለመጣጠል ምንም አይነት በዚህ ላይ ውሃው ጥሩ አይደለም። ጨውነት ያለውና ለጤንነት ጥሩ አለበት። ግን ይሄኛው ግን ለጤንነት ደህና ላለም ተጣጣ ነው ሚሄደው። እና ስለዚህ ይህንንም ችግር የበሽታውን ያቃልላል። ከቀጥሎ ደግሞ እዚ ያለ ጊዜ ምንድን ነው በዛ ላይ ጎርፉ አሁን ዝም ብሎ እንደፈቀደው ነው ሲመጣ የሚሰራቸው። አሁን ግን ከዳሙ ኮንትሮል ነው ድሬ ዳዋ ሎወ የሚከፈል ከዚራና መጋባ ይባላል። አሸዋ አለ በባህል ወርፉ የሚሄድበት እስከ ጅቡቲ። ያንን በኮንትሮል ሰው በሚቆጣጠረው ወንዝ ሆኖ ሰንጥቆ ድሬዳርፍ እዛ ላይ ጀልባዎች እንዲኖሩ፣ እዛ ላይ አሳዎች እንዲኖሩ፣ እዛዎች ዳርና ዳሩ ላይ ቢች መዝናኛ አሸዋ ስለሆነ እንዲኖር ውሃም እንደ ልብ እንዲኖር ኤሌክትሪሲቲም እንዲኖር፣ እንደ ቴክስ ሪቨር ለንደን እንደሚከፍለው እየከፈለ የሚሄድ እንደ ራይን ሪቨር የጀመሩ እንደዚ አይነት ይቻላል። በ በእኔ እምነት የሰው ልጅ ያሰበው ነገር ሁሉ በተግባር ሊሆን ይችላል። እስካሰበው የሚሆን ነው ራይ እስካለው የሚሆን ነው። ስለዚህ የሚቻልና የሚሆን ነገር ነው። ከአባይ ቀጥለን ድሬዳዋ እዛ ላይ ሞዴል በትንሹ እንደሚቻልና ሌሎችን ከተሞች ሊከተሉት የሚችሉትን ጉዳይ ብዙ ትኩረት ሰጠንበት ተነጋግረበታል። አሁን ደግሞ ቅዳሜ ይሄዳል እና ቅዳሜ ወደዛ ይሄዳል። ይህንኑ ለማጠናከር ኢንጂነሮች አሉ፣ ደስ ብሏቸው ከአለማያ ዩኒቨርሲቲ ከድሬዳዋ ዩኒቨርሲቲ